አድማጮች፣ እለተ ሰንበት ነው። እሁድ እለት ማለዳ ሰበር ዜናዎችን እይዘን ተመልሰናል። የፋኖን ኃይሎች በተመለከተ አስደሳች ዜናዎችን እየሰማን እንገኛለን። የብልጽግና ሹማምንት የብልጽግና ባለስልጣናትና አብይ አህመድ ከዚህ ቀደም ጽንፈኞቹን አጥፍተናል፣ ጽንፈኛው ቡድን አያሳስበንም፣ ደምስሰናል ሲሉ ከቆዩ በኋላ አሁን ላይ ደግሞ የፋኖ ኃይሎች ከአቅማችን በላይ ሆነዋል እያሉ ነው የሚገኙት የብልጽግና ሹማምንት። በአራት ኪሎ ቤተ መንግስት የፋኖን ኃይሎች በተመለከተ አስቸኳይ ዝግ ስብሰባ ስለማካሄዳቸውና በዚሁ ስብሰባ ላይም እነ ዘመነ ካሴንና እነ ታጋይ እስክንድር ነጋን በተመለከተ አስደንጋጭ ንግግሮችን ሲያካሄዱ ተሰምቷል። ብልጽግና ጽንፈኞችን እናጠፋለን፣ በሶስት ቀን ትጥቅና ቀበቶ እናስፈታለን በሚል የገቡበት በመላው የአማራ ክልል ከተሞች እየተካሄደ የሚገኘው ውጊያ ሙሉ ለሙሉ ከእጃቸው መውጣቱንና የፋኖ ኃይሎችን በትጥቅ ትግል ማሸነፍ እንደማይችሉ በዚሁ ባካሄዱት ዝግ ስብሰባ ላይ ስለ መገምገማቸው እንዲሁ ለመስማት ችለናል ማለት ነው። ውድ አድማጮች፣ ሌላው ደግሞ የፋኖን ትግል ለሚደግፍ ኢትዮጵያዊና የፋኖ ኃይሎች በአጠቃላይ አስደሳች ዜና እየተሰማ ነው የሚገኘው ከዚህ ቀደም የፋኖን ኃይሎች አንድነት በተመለከተ በተደጋጋሚ በአማራ ሕዝብ ዘንድና በመላው የፋኖን ትግል በሚደግፉ ኢትዮጵያውያን ዘንድ የፋኖ ኃይሎች ወደ አንድነት ሊመጡ ይገባል በሚል በተደጋጋሚ ጥያቄዎች ሲነሱ መሰንበታቸው የሚዘነጋ አይደለም። አሁን ላይ ግን የፋኖን ኃይሎች አንድነት በተመለከተ እነ ዘመነ ካሴንና እንዲሁ ደግሞ እነ ታጋይ እስክንድር ነጋን በተመለከተ አስደሳች ዜናዎችን እንዲሁ እየሰማን ነው የምንገኘው ማለት ነው። ውድ አድማጮቻችን ብልጽግናና የብልጽግና ሰዎችም ከፍተኛ ጣብቅኝ ውስጥ ስለ መግባታቸው የሚያመላክቱ መረጃዎችን ይዘንላችኋል። እንዲሁ ደግሞ ቪዲዮችን ለብዙሃኑ ድምፅ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን መጫን እንዳትዘነጉ ከወዲሁ ልናስታውሳችሁ እንወዳለን። በቅድሚያ ግን ወደያዝንላችሁ መረጃ እንለፍና ብልጽግናና የብልጽግና ሹማምንት የፋኖን ኃይሎች በተመለከተ በአራት ኪሎ ቤተ መንግስት አስቸኳይ ዝግ ስብሰባ ስለማካሄዳቸው ተሰምቷል። በዚሁ ስብሰባ ላይ የፋኖ ኃይሎች የትጥቅ ትግል ተገምግሞ በታል እንዲሁ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችም ስለመገምገማቸውም ነው ምንጮቻችን የገለጹልን። ታዲያም በዚሁ ስብሰባ ላይ ከተነሱ ሀሳቦች መካከል የፋኖን ኃይሎች በትጥቅ ትግል ማሸነፍ አንችልም በሚል አገዛዙ ስለ መገምገሙም እንዲሁ ተሰምቷል። አገዛዙ ይህንን ሊል የቻለበት ምክንያትም አሁን ላይ እየታገለን የምንገኘው ከጥቂት ጽንፈኛ ቡድን ጋር አይደለም፣ ምክንያቱም ደግሞ የአማራ ህዝብ በአጠቃላይ ልቡ ሸፍቷል ስለማለታቸው ነው የተገለጸው። ህዝቡ ጽንፈኛውን ቡድን ከመካከሉ እንዲያስወጣና ከመከላከያ ሰራዊቱ ጎን እንዲሰለፍ ጽንፈኛውንም ለማጥፋትም የአማራ ህዝብ በአጠቃላይ ከመከላከያው በስተጀርባ ተሰልፎ የመከላከያው ደጀን እንዲሆን በተደጋጋሚ ጠይቀናል። ያም ሆኖ ግን በህዝቡ በኩል የሆንታን ልናገኝ አልቻልንም በሚል የገመገመው የፌዴራል መንግስቱ ነው። ስለዚህ ከፋኖ ኃይሎች ጋር ያለምንም ቅድመ ሁኔታ ልንደራደር ይገባል የሚል አቅጣጫ ስለማስቀመጣቸው ስንሰማ እንዲሁ ደግሞ ለፋኖ ከፍተኛ አዛዦችና መሪዎችም ሹመት ሽልማትና ስልጣን ለመስጠት በአገዛዙ በኩል ዝግጅቶች ስለመጠናቀቃቸው እየተሰማ ነው የሚገኘው። ታዲያም ለፋኖ ከፍተኛ አዛዦችና መሪዎችም ሹመት ሽልማትና ስልጣን የሚሰጥበትም ቅድመ ሁኔታ እንዲሁ ታውቋል። ከነዚህ ቅድመ ሁኔታዎች መካከልም የፋኖ ኃይሎች ያለምንም ቅድመ ሁኔታም በመላው የአማራ ክልል ከተሞች እያካሄዱ የሚገኙ ውጊያዎችን በማቆም ከፌዴራል መንግስቱ ጋር ወደ ድርድር እንዲመጡ እየተጠየቀ ነው የሚገኘው ማለት ነው። ታዲያም የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙ ፖለቲከኞችም የፋኖን ኃይሎች በማግባባት ወደ ሰላማዊ መንገድ እንዲመለሱ የፋኖ ታጣቂዎች በአጠቃላይም መከላከያ ሰራዊቱን እንዲቀላቀሉ እንዲያግባቡ አቅጣጫ ስለመቀመጡ ስንሰማ እንዲሁ በጎጃም የሚገኙትም እነ አርበኛ ዘመነ ካሴን የመሳሰሉ ከፍተኛ የፋኖ አዛዦችና መሪዎችም በፌዴራል መንግስቱ በኩል ሹመትና ስልጣን እንደሚሰጣቸው በአገዛዙ በኩል እንደዚሁ አቅጣጫ ስለመቀመጡ ሰምተናል፣ ማለት ነው እነ ዘመነ ካሴ እንዲሁ ደግሞ ከሸዋ ነ ታጋይ እስክንድር ነጋ እንዲሁ ከወሎ ነ ምሬው ዳጆ ነ ኮሎኔል ፈንታሆን መሀቤ እንዲሁ ደግሞ ከወደ ጎንደርም ነሀብቴ ወልዴ ነ ደረጀ በላይን የመሳሰሉ ከፍተኛ የፋኖ አዛዦችና መሪዎችም ከሸዋ ነመከታው ማሞ ነ ጄኔራል ተፈራ ማሞ በአገዛዙ በኩል ሹመትና ስልጣን እንደሚሰጣቸው ምንጮች እየገለጹ ነው የሚገኙ ታዲያ ለዚህ ቅድመ ሁኔታ የፋኖ ኃይሎች አሁን ላይ የኢትዮጵያ ጥንት ጠላቶች በአንድነት ስለቆሙብን በአፋጣኝ የትጥቅ ትግሉን በማቆም ከፌደራል መንግስቱ ጎን ሊሰለፉ ይገባል የሚል ቅድመ ሁኔታ ስለመቀመጡ እየተገለጸ ነው የሚገኘው። በአገዛዙ በኩል ለፋኖ ከፍተኛ አዛዦች፣ መሪዎች በአጠቃላይ እነሱ እንደፈለጉ ሹመት ስልጣንና ሽልማት በክልል ብሎም በፌዴራል ደረጃ ለመስጠት ዝግጁ መሆኑ የታወቀ ሲሆን ከስራቸው እየታገሉ የሚገኙ የፋኖ ተዋጊዎችን ደግሞ እንደ ፍላጎታቸው ከነ ሙሉ ትጥቃቸው የፌዴራል ፖሊስን፣ መከላከያ ሰራዊትን፣ የከተማ ፖሊስንና ብሎም አድማ በተናና ሚኒሻን እንደ ፍላጎታቸው መቀላቀል ይችላሉ በሚል በአገዛዙ በኩል እንዲሁ አቅጣጫ መቀመጡ እየተገለጸ ነው የሚገኘው። ታዲያ የፌዴራል መንግስቱ በአራት ኪሎ ቤተ መንግስት የፋኖን ሃይሎች በተመለከተ እያካሄደ በሚገኘው በዚሁ ጥብቅ ግምገማ ላይ የፋኖ ኃይሎች ፈጽሞ ለግብፅና ለሻቢያ መላላክ የለባቸውም ስለማለታቸው እንዲሁ ተሰምቷል ማለት ነው። የፋኖ ኃይሎች ፈጽሞ ለግብፅና ለሻቢያ መላላክ የለባቸውም። ምክንያቱም የፋኖ ኃይሎች ወደ ትጥቅ ትግል የገቡበት ዓላማና አሁን ላይ ደግሞ ከግብፅና ከሻቢያ ጎን መቆማቸው ፈጽሞ አንድ ሊሆን የማይችልና ኢትዮጵያንም እንደ መክዳት ነው በሚል በአገዛዙ በኩል ተገምግመዋል። ማለት ነው። ይህንንም ተከትሎ ነው እንግዲህ በብልጽግና ሰዎች በኩል ጽንፈኞችን እናጠፋለን፣ ጽንፈኛው አያሳስበንም ሲሉ ከቆዩ በኋላ አሁን ላይ ደግሞ የፋኖ ኃይሎች ከአቅማችን በላይ ሆነዋል። ምክንያቱም ደግሞ ህዝቡ ከጽንፈኛው ቡድን በስተጀርባ ተሰልፏል። ሌላው ደግሞ የኢትዮጵያ ጥንት ጠላት የሆኑትና ግብፅና ሻቢያ በቀጥታ ጽንፈኞቹን እየደገፉ ኢትዮጵያን ለመበታተን እየዶለቱ ይገኛሉ በሚል ነው በአገዛዙ በኩል እየተሰጠ የሚገኘው ግምገማ የሚያመላክተው። ይህንንም ተከትሎ በአራት ኪሎ ቤተ መንግስት ብልጽግና ከፋኖ ኃይሎች ጋር ያለምንም ቅድመ ሁኔታ ለመደራደር ዝግጁ መሆኑን አሳውቋል ማለት ነው። አድማጮቻችን እንግዲህ ከሰሞኑ የተለያዩ የፋኖ ከፍተኛ አዛዦችና መሪዎች ለፌዴራል መንግስቱ እጃቸውን እየሰጡ እንደሚገኙ ይታወቃል። እነ ማስረሻ ሰጤን የመሳሰሉ ከዚህ ቀደም የፋኖ ኃይሎች ከፍተኛ አዛዥ የነበሩ ግለሰቦች አሁን ላይ ከፌዴራል መንግስቱ ጋር እጃቸውን ሰጥተው የፋኖን ኃይሎች ተቀናጅተው ለመውጋትም ዝግጁ መሆናቸውን እየገለጹ የሚገኙበት ሁኔታ ነው ያለው። እንዲሁ ደግሞ ከዚህ በኋላም በፍጹም የማይጠበቁ ከፍተኛ የፋኖ አዛዦችና መሪዎችም እጃቸውን ይሰጣሉ በሚል በፌዴራል መንግስቱ በኩል በስፋት እየተናፈሰ ይገኛል። አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ